ወልድ መቅደስ ቅዱስ አቶ አምላክ በእግዚአብሔር ይባረክ። አባታችን ተፈቅዷል እንትን ስላሉ ነው ተፈቅዷል። እሺ፣ እግዚአብሔር ያክብርልኝ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በባህር ዳር ሀገረ ስብከት የአቋቢት ቅዱስ ገብርኤል ህንፃ ቤተክርስቲያን በብፁ አቡነ አብርሃም የመንበረ ፓትርያርክ ጠቅላይ ሥራ አስኪያጅ የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ መልካም ፈቃድ ግንቦት ሆታ አምስት ዜሮ ዘጠኝ ሁለት ሺ አስራ ሰባት ዓመተ ምሕረት የመሠረት ድንጋይ ተቀመጠ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በባህር ዳር ሀገረ ስብከት የአቋቢት ቅዱስ ገብርኤል ህንፃ ቤተ ክርስቲያን በብፁህ አቡነ አብርሃም የመንበረ ፓትሪያርክ ጠቅላይ ስራ አስኪያጅ የባህር ዳር እና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ መልካም ፈቃድ ግንቦት አምስት ሁለት ሺህ አስራ ሰባት ዓመተ ምሕረት የመሰረት ድንጋይ ተቀመጠ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በባህር ዳር አገረ ስብከት የአቋቢት ቅዱስ ገብርኤል ህንፃ ቤተክርስቲያን በብፁዕ አቡነ አብርሃም የመንበረ ፓትርያርክ ጠቅላይ ስራ አስኪያጅ የባህር ዳርና የሰሜን ጎጃም አገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል መልካም ፈቃድ ግንቦት አምስት 9217 ዓ.ም የመሰረት ድንጋይ ተቀመጠ። እግዚአብሔር ይስጥልን። እንግዲህ ወደ ላይ ወደ ወንበሩ እንሄድእና አባቶቻችን አንጋፋዎቹ በስርዓተ ጸሎቱ በስርዓተ ቡራኬው መሰረት ድንጋይን አስቀምጠውልናል። እግዚአብሔር ፈቃደ እግዚአብሔር ሆኗልና የመጀመሪያውን አስተምሮ አባታችን መላከ መንክራት ፈቃደ ስላሴ ያስተምሩናል። ስለ ህንፃውም ኖ ስራ ያለያዛችሁ ሰዎች ስራ ያለያዛችሁ ሰዎች ነው። ወደዚህ ስራ ያለያዛችሁ ሰዎች ነው። ወደዚህ ከተቻለም ወደዛ መጠጋት ብንችልም ጥሩ፣ በፀሐዩ ዛፍ ስላለ ወደዛ መሄድ እንችላለን። እሺ እየሰማችሁ ነው። አባቶች ወደዛ ወደ ደጀ ሰላሙን መክፈያ የምትበሩበት አካባቢ እንሄድና ቁጭ ነው። ኑ ወደዚህ ኑ፣ ኑ፣ ወንበር ያዙ።

ስራ ያለያዛችሁ ስራ ያለያዛችሁ ምእመናን በእውነት መማር ከምንም በላይ መማር ስላለባችሁ መማር ስላለባችሁ ወደዚህ ወደ አውደ ምሕረቱንና አባቶቻችን ያስተምሩናል እንመማራለን። ኑዱስ ጉጎሉ እሺ፣ አሁን እጥላው ላይ የምትመኙትን የምትፈልጉትን ነገር አግኝታችሁ ስለ ሕንፃውም እንደ ማውራት ብቻ ሳይሆን ወደ ተግባር መቀየር ፈቃደ እግዚአብሔር ሲሆን ነውና ፈቃደ እግዚአብሔር ሆኖ ደግሞ ዛሬ አባቶቻችን አንድ አባባል ታላላቆቹ